ተሳቅ ምን አለብህ አንተ? ልጁ እኮ የጋሼን ጋ ይዞ ነው የጠፋው። እሺ አንተ እዚህ ቅዝመት የት ሄደ ይባላል። እሱማ ቡና አልጠጣ ነው ነው የሚለው? ወይ ናሆማ፣ እሱ በፌርሙስ የሚያዘሩት ጋ ነው የሚጠጣው። ደግሞ ለምን? ምን አውቃለሁ። እነሱ ለትርፍ ሳይሆን ራሳቸውን ለማስተዳደር ነው የሚሸጡት። እኔ ደግሞ ለትርፍ ለተቋቋሙ ካፌዎች ገቢ አልሆንም የሚለው ሰዎች መካከል ሆነ ጤነኛን አስተሳሰብ የሚገኙ። እሱ የፈለገውን ይሁን፣ ብቻ አሁን የጋሼ እቃና ጤፉን በሰላም ያመጣልኝ። በተለይ የጋሼ ልብስ በመጀመሪያ በመጡ ምን ማለት ነው? አንተ አይደለ፣ እንዴት ተቀበልከው? ለካ እኔ የሆነ ነገር እያወራችሁ ነበር። ምስተላኝ ለማንኛውም ልብስ ቤት ነው። ምን ያስቃል? የሆነ ነገር ተዘምሩ። ለምን ምግብ አታቀርቢም? አረ እስኪ በእናትህ የበላነው ምግብ ሽታው እንኳን የተፋስኪ ከጃችን ላይ አንተ ልጅ ግን ደህና ነህ? አይ አይደለም፣ ምን ነው

አይ ለተመጣጣኝ ስትል እንዴት እንደሚያምን ብታይ እና ከታመም ግን ሰቶን ይሜት ምናምን ሄደህ ታየዋ። ዛሬ ደግሞ እንዲህ እንዲህ እያልሽ አንገትሽን ቀጭተሽ ነበር ገና። አንተ እያለ እጄ ይቀጫል፣ እግሬ ይቀጫል፣ አይኔ ይቀጫል፣ ልጅነቴ ይቀጫል፣ በቃ ሁሉ ነገሬ ይቀጫጫል። ካምራ ሌላ አለ? አዎ። እንዲሁም እንደ አንድ ብር ማስታወቂያ ያልሰራበት ነው። እና እኔ ሰኒ ላይ ነው ሳቅ የምትለማመደው? እሺ በቃ ተረጋጊ ሰኒ። የምር ምንም አልልሽም። ነይ እንዴት በቃ የት ነው የምንሄደው ወደ ነኪራ እየሄድሽ ነው አይ አይደለም ሂድ አንተ ይኸው በእናትህ የምላለው ምንም ካላልሽኝ ምንም አልልሽ ግን አንድ ነገር ካልሽኝ ዋ ሲጀመር አንተ ማን ያናግራል ደፋ ኧረ እባክሽ ደግሞ እንዳትደፊ ምን አገባህ ብደፋ ይኸውልህ በእናትህ የምላለው ምንም እንዳትለኝ እኔ ምንም አላልኩም ምን አልኩ ሲጀመር አለቀኝ። ጉርጩ አልኩት አላልኩት? እና ገባህ? ምን አለቃሽን፣ ጉርጩ አልችው? አልሰማም ነበር። ኧረ እኔ ቤት አላልኩም ነበር። አውቄ ነው፣ ልቀድል ብዬ ነው። ሸወርኩክ አይደል? ሸወርሽኛል። የምሬ እኮ ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ እርስ ቤተሰቦች እንኳን ደህና መጣችሁ በያላችሁ በሰላማችሁ በትዝት ይበልልኝ ስናት ክፍል ሰባ ሁለት ይዤላችሁ መጥቻለሁኝ ማለት ነው። እንግዲህ ኪራይና ክሩቤነና ቅዱስ አንድ ላይ ቁጭ ብሎ እያወሩ ስለዚህ እያወሩ ይገኛሉ ማለት ነው። ስለዚህ ከዛ አንተ ምግብ ሰርተህ ይሄታል ለም ወይ እንዴት ናት ወይ ብላ ትጠይቃለህ። ወይ እንዴ ምን ማለት ነው? ያገባ መች ታየህ። እስኪ መጀመሪያ አመት ምላህ በአመትህ ጸጉርህን ይሸሻል፣ ከዛ ጨጓራህ፣ ከዛ ደም ገፊት፣ ከዛ ደሞ ስኳር ስታረጅ እንግዲ በስተ መጨረሻው ይደፉሃል፣ እያለ እንግዲ ቅዱስን ቀልደኛ ቀልደኛ ሁለቱም ቀልደኛዎች ክብሩምና ቅዱስ ቀልደኛዎች ናቸው። እንግዲ አንተ ጽናት እንዳሰማ እንደዛ ስትል ውይ ለካ አንተ አለህ እረሳለሁ፣ ይላል አልሰማ፣ ብዙ ነገር ያወራል ይላል ኪራይ ህይወቴ ውስጥ የተፈጠ እያንዳንዱ ነገር ያስታወስክ፣ አሁን አውቆ አውቆ አብስተህ ሆን የሳትን ለቀን ለሰው ሆን ነበረ፣ እንዴት እንደዛ አልክ ይላል። ክርዌል ቆይ እዚህ ቤት ምንም ቡና የለም እንዴ ይላል። እንዴ በባዶ ሆድህ ቡና ልጠጣ ነው እንዴ ይላል። ያው ቅዱስ የሚባለው የቡና ሱሰኛ ነው። ቡና በጣም ይወዳል። ያለ ቡና መንቀሳቀስ አይችልም ማለት ነው እሱ። ተዋቸው ሰሞኑን ቅልፍ የላቸውም፣ ሲያወሩ ነው የሚያድሩ ኪራይና ጽናት እያሉ እየይ ተወኝ ተወኝ እያሉ እንግዲህ የፈረደበትን ቅዱስን እየቀለደባቸው ይገኛል ማለት ነው። ሶስቱም በሳቅ ፍርፍር እያሉ እየሳቁ ይገኛሉ ማለት ነው። ሶስት ቀን በሙሉ ከሀዘንን ከምትቀመጥ እንደዚህ ብትስቅ አይሻልም እንዴ? በቃ ቡና ላስፈላልህ እያለ ኪራይ ወደ ጽናት ቡና ፊሉላት ወደ ኪችን ያመራል ማለት ነው። ቅዱስና ክብሩም የውልህ ስማ እነዙ ቡና ባዝዝ ይሻላል እነሱ ከሚያፎትን ቡና እኔ ባዝ ይሻላል። እንዴት አልገባኝም እንዴ፣ እነሱ አይን አይናቸው ሲያዩ ቡና እኮ መቼም ነገር ቢሆን አይደርስም፣ ውጭ ወተት ብናዝ ይቻለናል እያለ እንግዲህ ይቀልድባቸዋል ማለት ነው። ይሄ ቅዱስ የሚባለው ማለት ነው። ያው ቅዱስ በዚህ በዚህ ከዚህ በፊት በህይወቱ በጣም ብዙ ውጣ ውረድ ነገር አሳልፏል ማለት ነው። እዚህ ጋር ደግሞ ሰኒና ሰኒና መራዊትን እንግዲህ ውሃ ቡጭርቆ እንኳን አይደለም ከነንት ልብታ መጭልኝ ዛሬ አላቀም አንቺ ሳቂሽ እኔ አለቅሳለሁ፣ ትላለች ያ ሰሪዋ ቦጮ አሰሪ ስላለችው እንግዲህ የሳቁባት ነው። ሀብታሙ ምን አደረገኝ? አፌ ነው እንጂ ይሄ አፌ የግል ያስጠላል የግል ይሻለኛል። እግር እግርሽማ አዎ ክብሩ ነው ያሻለች ምሩ። አሁን አይቀለድም። አላቀይ እኮ ነው አላቀ ቦጪ ያልኩት የመጀመሪያ ያሰው አንቺ ነሽ፣ ያለቀ ስትሰድብ የሰማው አላቃ ብለሽ አክብረሽ ቦርጭ አቀላልሽ እኮ ብላ መራዊት ትስቅባታለች። እንዴ ምን ያድርግ ስም እኔና ደግሞ ዜ አናት ግን፣ እንግዲህ እሱ ቦርጭ አድጎ ቁጭ አለለት። እኔማ ቆጮ ለገዛ ገበያ ነበር ቆጮ ለማለት ብዬ ቆጮ አልኩት ብላ ላላቀዋን ትሸውደዋለች። እቺማ ያልቅባት እንግዲህ፣ የእብዶች አላቃ ሰናይት ማለት ነው። በጣም ቀልደኛና ቀልድ የምትወድ ልጅ ናት ማለት ነው። አንድ ነገር በቀልድ ነው የምትጀምረው። በቃ እንዴት አድርጌ ነው ወደ ስራ የምሄደው? በቃ ተሸፋፍኝ እሄዳለሁ። በአደባባይ ገልጦ እንዳይሰቅልሽ እንደዚ አድርጎ ከመራኝ ትልቅ ነው ማደርገው ብላ ትቀልድበታለች። አሁንም ያላቀዋ ማለት ነው። ሰኔና ቅሌቶቿ የሚለው የሚለይ ነዋ ብላ እንግዲህ የመራዊትን አንቺ እንደዚህ ከሳቅሽብኝ ጽናትማ በጣም ተፈራፍራ ነው የምትስቅብኝ ብላ እንግዲህ ሁለቱም ቁጭ ብሎ ይሰሳቃሉ ማለት ነው። አሁን ጽናትን ወደ አልጋ ወደ ሳሎን መጣ። ምንድን ነው ቤቱ አሃያ የወረደ ቤት ቤት አስመሰሉት እያለች እንግዲህ መቼም ይሄ የቅዱስ ስራ ነው እንጂ ክብሮና ኪራይ እንደዚ ያደርጉም፣ እያለች ሶፋው ጠራቅ ጠራቅ ታደርጋለች ማለት ነው። ጽናትን እንግዲህ እንደዚህ እያለች እያለ እንግዲህ ስልክ ትደውላለች። እንዴ አባቴ ደወለ ብላ ወደ አባቷ ጋር ስልክ ለመደወል እንግዲህ ያንስታ፣ ሄሎ አባ፣ እንዴ ነክ ደህና ነክ ወይ ትለዋለች። እንዴ አባቴ ደህና ዋልሽ ነው ደህና አደርሽ ነው እንዴ ምትለኝ? ትለዋለች ማለት ነው አባ እንደዛማ ትበል እንዴ። ምን ሆነክን አባቴ? እኔ እኮ ያንተ ልጅክ ነኝ። አሁን እኮ እና አባቴ እንዴት ነህልኝ ካወራን እኮ ሁለት ቀን እኮ አልፎናል፣ ትለዋለች ማለት ነው። ከዛ በኋላ አባቷም ወደ አዲስ አበባ እየመጣ ነው ይላታል። እንደ አባ ቢዝ ሲደር ትደርም ቢሆን እኮ አንተ በምንም እንደማልተካ እኮ ታውቃለህ እኮ አባቴ፣ ትለዋለች ጽናትን ማለት ነው። እሺ አዲስ አበባ አሁን እየመጣህ ነው እንዴ ስላለችው፣ አዎ ይላታል። በቃ ኪራይ መቶ ይቀበልሃል አሁንማ እንደ ድሮ አይደለም። ተሳቀቂ እኮ አይደለም እንደፈለክ ነው ሆኜ ነው የምቀበልልህ አባቴ፣ ና በአሁን ሰዓት እኮ ሳልሳቀቅ ነው ማስተናግድህ ትለዋለች ጽናትን ማለት ነው። እሺ በቃ እደውልላህ እለው እያለች እንግዲህ ስልኩን ትዘጋዋለች ማለት ነው። በምስሉ ላይ እንደምትመለከቱት ሰናይትን፣ ክብሩን እንግዲህ እሱን ነው ሸሸለው ስትል እሱ በአንደኛው በኩል እየወረጠ እንግዲህ ታገኘችውና በጣም አስደነገጣት ማለት ነው። ከዛ በኋላ መራዊትና እነዚህ እንሂድ እንዲ ጽናት ጋር ምናደርገሽ ነው የምታረፈጁም፣ ጽናት እኮ ትጠብቀናለች ቤት እያሉ እንግዲህ እንዴ፣ ቤት ላስተካክል ብዬሽ ነው አሁን በደስታ ብዛት ወደ ጽናት የሚጠብቀን ተነሽ እንሂድና ወደ ጽናት ቤት እንሂድ፣ አባቷ ስለሚመጣ ስራና ግዛት ተነሽ ይለዱ ደግሞ ስትደሰትን በጣም ደስ ትላለች። እያሉ እንግዲህ ተነሽ እንሂድ እያሉ ሁለቱም መራዊትና እንግዲህ ሰናይትን ወደ ጽናት ቤት ያመራሉ ማለት ነው። እዚህ ጋር እንግዲህ ሰናይት ቤት ሄዶ አሁንም ጽናትና መራዊትን እንግዲህ ይሱቁበታል። አሁን አባቴ ሲመጣ በጣም ደስ ብሎኛል። የመጀመሪያ ጊዜ ባለይ ነገር አባቴን ሳልሳቅ እቀበለዋለሁ ያለች በደስታ ትስቃለች ማለት ነው። ጽናትን ደሳለች፣ ደስ ብሎናል እያለሁ እንግዲህ በጣም ይሳሳቃሉ ማለት ነው። ከዛም በኋላ አይ ጥልት አመልጠኝስ እንዴት እንደ ያስኳት እና እንዴት ሄደህየዋ እንዲህ እንዲህ እያልሽኮ ነበረ። ዛሬ ተቀይተሽ ነበር። አንገትሽ ገና አንተ እያለ እጅ ይቀጫል እግር ይቀጫል አይኔ ይቀጫል ልጅነት ይቀጫል በቃ ሁሉም ነገር ይቀጫጫል፣ እያለች እንግዲህ ክብሩም ይስቅበታል ማለት ነው። አዎ እንደ አንድ ብር ማስታወቂያ ሊሰራበት ነው። እና እኔ ሰኒ ላይ ነው እንዴ የምትለማመደው? እሺ በቃ ሰኒ ተረጋጌ፣ የምር ምንም አልልሽም ወደ እነሱ ቤት ይሄሽ ነዋ። አይ አይደለም ብላ የዋሽች ይጂ አንተ፣ ያው በእናቴ እምር አለው። ምንም ካላልሽኝ፣ አንድ ነገር ካልሽኝ ግን እናገራለሁ። ጀመን አንተ፣ ማን ያናግራል? ደፋ ዲያለች። አራባክሽ ደሞ እንዳትደፊ። ምን አገባህ ብደፋ? ያው ምሰማ፣ መላለሱ ድካሙ የኔ ነው ሲል ጊዜ ብላ ትቀለደችበትና እሷም ደግሞ ጠብቂኝ እያላት እንግዲህ እሱም ወደ ከኋላ ተከትሎ ወደ ፅናት ቤት ይሄዳሉ ማለት ነው። ቆይ እሱ ምንም ሆኖ ነው እንደዚህ የሚያደርገኝ? ቆይ ምንድነው እንደዚህ የያዛችው? ብላ ጥላቢስ ትላለች። መራዊት መላሱ አስደነገጠኝ፣ ነፍሴ ወደ ሰባተኛ ሰማይ ነው ያደረሰው። እሱ እኮ እንደዚህ ነው፣ ሰውን ያስደነግጣል ይላሉ ብሎ ይሳሳቃሉ ማለት ነው። እንግዲህ ሰው እንደዚህ ነው ስጋ ያልቆ አልቆ በባዶ እኮ ነው ያስቀረው፣ ትላለች ሰናይትማ ያልቅባት። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ከዚሁ ምስናበታችሁ አለሁኝ ማለት ነው። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ማለት ነው እንግዲህ እዚህ ጋር ጉዲ ጉድ ይዘረግፋል ያለች የሳቁ